ጤና ይስጥልን እንደምን ውላችኋል ውድ የኢትዮጵያ ድምፅ ተከታታዮች፣ የኢትዮጵያ ድምፅ የመጋቢት ሁለት ቀን 2017 ዓ ም የሀገር ውስጥና የባህር ማዶ ዜናዎች ከኢሳት ጀምረው ይደመጣሉ። ከዜናዎቻችን ጋር አብራችሁ ትሆን ዘንድ በአክብሮት ጋብዘናል። ቀዳሚ ወዳደረግነው ዜናችን አልፈናል። ኢትዮጵያ በፈረንጆቹ 2026 ሶስተኛዋን የመሬት ምልከታ ሳተላይት ልታመነጥቅ በስራ ላይ ናት ተባለ። ይህን ያለው የኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት ነው። ኢትዮጵያ በፈረንጆቹ ቀጣይ አመት ለሶስተኛ ጊዜ ታመጥቋለች የተባለው ሶስተኛ ሳተላይት ከዚህ ቀደም መጥቀው አገልግሎት ጊዜያቸው ካበቁ ሁለት ሳተላይቶች የተሻለ የምስል ጥራት ይኖራታል ተብሏል። ኢትዮጵያ ሶስተኛዋን የመሬት ምልከታ ሳተላይት ለማምጠቅ ከቻይና መንግሥት ጋር ተፈራርማ እየሰራች መሆኑን እየነገሩን በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የሳተላይት ክትል ዘርፍ መሪ ስራ አስፈጻሚ የሆኑት አቶ ተስፋዬ ፋፉ ናቸው። አቶ ተስፋዬ ኢትዮጵያ ሶስተኛዋና የተሻለ የመሬት ምልከታ ጥራት ያላት የመሬት ምልከታ ሳተላይት ለማምጠቅ ስራ መጀመሯንም አስረድተዋል። በኢትዮጵያ የሃይማኖት ተቋማት ጉባኤ የተሰጠ መግለጫ። የሃይማኖት ንጽጽር በከፍተኛ የሃይማኖት ሊቃውንቶች መካከል በሕግ በስርዓትና በጥብቅ ዲሲፕሊን የሚመራ በዶግማዊ ጉዳዮች ላይ የሚደረግ የሰከነ ውይይት ነው። በአማኞች መካከል የሚደረግ ስርዓት የለሽና አንዱ ሌላውን የሚያወግዝ የሚያጠለሽና ክብረነክ መሆን ወንጀል ነው። ከቅርብ ጊዜ ወዲህ የማህበራዊ ሚዲያውን እድገትና ተደራሽነት መስፋት ተከትሎም በተለያዩ ርዕሰ ጉዳዮች ላይ የሚያተኩሩ አጀንዳዎች ላይ በአወንታዊነትና በአሉታዊነት የሚፈርጅ ይዘት ያላቸው ስራዎች ተሰርተው አየር ላይ ሲውሉም እናያለን። አንዳንዶች ደግሞ የራሳቸውን የማህበራዊ ሚዲያ መድረክ በመክፈት የተለያዩ ግለሰቦችን ወደ መድረካቸው በመጋበዝ በተለያዩ አጀንዳዎች ላይ በደጋፊነትና በነቃፊነት ላይ ተሰልፈው የጦር ክርክር ሲያደርጉም እንመለከታለን። ዘርፉና የመገናኛ መድረኩ የራሱ የሆነ የአጠቃቀም መመሪያ ያለውና በጥብቅ ዲሲፕሊን እንዲመራ የሚጠበቅ ቢሆንም አንዳንድ ግለሰቦችና ቡድኖች መድረኩን ከዓላማ ውጭ ለሆነና ለግል ቡድናዊ ፍላጎታቸው መጠቀሚያ በማድረግ በተለያዩ ሃይማኖት ወይም እምኖ ተከታዮች መካከል መተማመንና መከባበሩ የሚሸረሽሩ ይዘቶችን ክብረነካዊ በሆነ አቀራረብ ግልጽ ጥላቻን የመስበኩ ልምድ ከጊዜ ወደ ጊዜ እየተባባሰ ይገኛል ሲል ተቋሙ አሳውቋል። ይህ አይነቱ አቀራረብና ልምምድ አልፎ አልፎ በአንዳንድ የሃይማኖት ተቋማት ውስጥም በመደበኛ የአምልኮ መርሃ ግብር ላይ በፊት ለፊት መድረኮች ሲቀርብም አይተናል። ልምምዱና አቀራረቡ ከወዲሁ ሊታረምና በሕግና ስርዓት ሊከናወን እንደሚገባውም ጉባኤው በጽኑ እንደሚያምንም አሳውቋል። ከዚህ አንጻር ከሰሞኑ የሁለቱ ታላላቅ ሃይማኖቶች የተቀደሰ የጾም የጸሎትና በከፍተኛ ደረጃ የመንፈሳዊ አነፃ ላይ በሚገኙበት ጊዜ ከመንፈሳዊነትና ከሃይማኖታዊ መሰረቶች እሴት ጋር የሚቃረን ተግባር በማህበራዊ ሚዲያው በስፋት እየተሰራጨ ይገኛል። በተለይም አንዳንድ የኦርቶዶክስ ክርስትና አማኝነን በሚሉ ግለሰቦች የእስልምና ሃይማኖት ነቢይ በሆኑት በነቢዩ መሐመድ የአላህ እዝነትና ሰላም በእሳቸው ላይ ይሁንና ድፍረት የተሞላበት ክብርን ንክ ጸያፍ ንግር ያደረጉም ይታያሉ። ይህም ሙስሊሙን ወገን ብቻም ሳይሆን ሰላም ወዳዱን ወገን ሁሉ አሳዝኗል። ጉባኤው ይህ አይነቱ ስነ ምግባራዊና ህገወጥ ተግባር የትኛውም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ ይወዳል። ከዚሁ ጋር በተያያዘም አንዳንድ የኦርቶዶክስ አማኝነን የሚሉ ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑና ግለሰቡና ተቋምን እንዲለዩ እንመክራለን ብሏል። በአንጻሩ አንዳንድ ሙስሊምነን የሚሉ ግለሰቦች ተዳፈርን በሚል ስሜት የክርስትና አስተምህሮና የኢየሱስ ክርስቶስን ክብር የሚነቅፍና የሚያጠለሽ መላውን ክርስቲያን በሚያዋርድ መልኩ ምላሽ ሲሰጡና ድርጊቱን በመፈጸም ግለሰብ ላይ የደቡብ ፍርድ ሲያስተላለፉም ይታያሉ። ይህም ሕገወጥነትን ከማስፋፋት ባለፈም ጥፋትን በሌላ ጥፋት ማረም ፈጽሞ የማይቻል መሆኑ ተገንዝበው ከድርጊታቸው በመታረም የህግ የበላይነትን እንዲያስቀድሙ ጉባኤው በአጽንኦት ይመክራልን ብሏል። በየትኛውም አካል የተፈጸሙትና የሚፈጸሙት ይህን መሰል ሕገወጥ ተግባራት በሁሉም ሃይማኖቶች አስተምህሮ ተቀባይነት የሌላቸው ብቻም ሳይሆን የሚወገዙ ተግባራት መሆናቸውን ጉባኤው እያስገነዘበ ድርጊቱ በወንጀል የሚያስጠይቅ ስለመሆኑም ለማስታወስ ይወዳልን ብልሏል። ሀገራችን ኢትዮጵያ የብዝሀ ሃይማኖት መገናኛ ከመሆኑ አንጻርም የኢትዮጵያ የሃይማኖት ተቋማት ጉባኤ የትኛውንም አይነት የሃይማኖት ተቋማትን አስተምሮታቸውና መግለጫዎቻቸውን የሚያንቋሽሹና የሚያዋርዱ ንግግሮችን ሆነ ተግባራትን በጽኑ እንደሚያወግዝም ባወጣው መግለጫ አሳውቋል። እንዲህ ያሉት ክብረነክ የሆኑ ተግባራትና አስተያየቶች ሁሉም ድርጊቱ ለተፈጸመባቸው እምነት ተከታዮች በእጅጉ የሚያስቆጡ ብቻም ሳይሆን መላ ኢትዮጵያውያን በእጅጉ የሚያስቆጡ ሆነው ተገኝቷልን፣ ብሏል የመከባ ማህበርና የአብሮነት ሴቱን በመሸርሸር የሰላምና የሰላማዊ ማህበረሰብ ግንባታ ሂደቱን ጥረቱን እንዳያሳካም ያደርጋልም፣ ብሏል። ሀሳብን በነፃነት የመግለጽ መብት አንዱ የሌላውን እምነት ለመሰደብ ወይም ለማዋረድ በፍጹም ጥቅም ላይ መዋልም የለበትም ብሏል። የእምነት ነጻነትና የማምለክ መብት ለሁሉም ማህበረሰቦች የጠበቀም ሲሆን ይህ መብት የሌሎች አማኞችን መብት በመጋፋትና ስሜት በመንካት ለጠብ ማነሳሻነት ሲውል በዝምታ ሊታለፍም እንደማይገባም አሳስቧል። ይህን ከባድ ጥፋት በዘላቂነት እንዲታረም የሚመለከታቸው አካላት አግባብነት ባላቸው ህጎች መሰረትና ይህንና ተመሳሳይ ተግባር በመፈጸም ወይም በሚፈጽሙ አካላት ላይ አፋጣኝ ህጋዊ እርምጃ እንዲወሰዱም ጠይቋል። ለእንደዚህ አይነት ወንጀሎች ጠያቂነት ማራገጥ ለወደፊቱ የሃይማኖት ስም ማጥፋት ለመከላከልና የሁሉም እምነት ተከታዮች ክብርን ለመጠበቅና ለማስጠበቅ በእጅጉ ይረዳልም ብሏል። በተጨማሪም የሃይማኖት መሪዎች፣ የሃይማኖት ምሁራንና መላ ህብረተሰቡም በሃይማኖቶች መካከል መከባበር መግባባትና መረዳዳት ይበልጥ ሊያጠና በሚያስችሉ የጋራና የተመረጡ አጀንዳዎች ላይ በህግ በስርአትና በጥብቅ ዲሲፕሊን የሚመሩ ግልጽ አላማና ግብ የተቀመጠላቸው ውይይቶችና ምክሮች በተጠናከረ መልኩ በማከናወንም በሃይማኖቶች መካከል ትብብራቸውና አጋርነታቸውን እንደሚያጠናክሩ ይጠበቃልን ብሏል። በቅርቡ ያችን ወቅታዊ ሀገራዊ ሁኔታዎችን በመዳሰስና በመተንተን ሀገራዊ አውዱና ተግዳሮቶች ታሳቢ በማድረግም እንደዚሁ ተቋሙ ብቁና ተወዳ ተወዳዳሪ እንዲሆን ለማስቻል የመተዳደሪያ ደንቡን አሻሽሏል። የተሻሻለው ደንብም በተቋማት መካከል አለመከባበርን፣ አለመቻቻልን የሚሰብኩ ጥላቻን የሚቀሰቀሱና ግጭትን የሚያባብሱ ተንኳሽና ክብረ ነክ ንግግሮችና ተግባራትን የሚፈጽሙ ግለሰቦችና ቡድኖች በራሳቸው ተቋም ተጠያቂ የሚያደርግ ስርዓት እንዲኖር የሚያደርግ ድንጋጌ በደንቡ ላይ እንዲካት ተደርጓልም ብሏል። የሁለቱም እምነት ተከታዮችና አማኞች በማህበራዊ ሚዲያው ባለው አሉታዊ ዘመቻና በተፈጠረው ወቅታዊ ችግር ሳይረበሹም የጾም ጸሎትና የ የንሳ ተግባራቸውን እንዲያተኩሩ ጉባኤው ጥሪውን አቅርቧል። በመጨረሻም ሁላችንም የሃይማኖት ተቋማቶቻችንና የአስተምሮታችንን ክብር ለህልናና ቅድስና እንጠብቅ በማለት ጉባኤው የአደራ መልእክቱን አሳልፏል። አድማጮች የኢትዮጵያ ድምፅን እያደመጣችሁ ትገኛላችሁ። ዜናዎቻችን አሁንም ወደ እናንተ ማድረሳችን እንቀጥላለን። ኢዜማ ለቅቡልነት መታገል አለብኝ ሲል አሳወቀም። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ወይም ኢዜማ መሪ የሆኑት ፕሮፌሰር ብርሃኑ ነጋ ፓርቲያቸው ለቅቡልነት መታገል ያለበት አሁን መሆኑን ተናግረዋል። የኢትዮጵያ ፖለቲካ አርቆ ከሚመለከትና ተሻጋሪ ወይም ስትራቴጂካዊ ከሆኑ ግቦች ይልቅ በአጭር ጊዜ ወይም ታክቲካዊ እይታዎች ላይ መጠመዱን የተናገሩት መሪው የዋርቆ ያለመመልከት ችግር ደግሞ ፓርቲያቸውን በውስጡ ሲንጠው እንደቆየም ገልጸዋል። ዘለቄታዊና ረዥም ጊዜ የሚቆይ ሀሳብና ስትራቴጂ ይዞ መምጣት የፓርቲው መሰረታዊ ግብ መሆኑን በመጠቆም ይህ በግልጽ ማበጀቱን ጠቅሰው፣ ሁለተኛ ቀጥሎ የሚመጣ ላሉት በቅቡልነት መታገያ ጊዜ አሁን መሆኑን ገልጿል። ላለፉት አምሳ ዓመታት የዘለቀው የኢትዮጵያ ፖለቲካ ውደት የተሳሳተና የወደቀ መሆኑንም ገልጸዋል። ይህም አሁን ያለው የኢትዮጵያ ፖለቲካም ሆነ ማህበረሰቡ በጋራ መጋባት ውስጥም መጣሉን አመላክተው ኢዜማ ዘመን ተሻጋሪ ግብ ላይ አተኩሮ መታገል እንደሚኖርበትም ጠቁመዋል። የመጋቢት ሁለት ቀን የኢትዮጵያ ድምጽ ዜናዎች መደመጣቸውን ቀጥሏል። አድማጮቻችን ከውጭ መገናኛ ብዙሃን ወዳገኘናቸው ዜናዎቻችን እንውሰዳችሁ። የአልሸባብ ታጣቂዎች በማዕከላዊ ሶማሊያ በሚገኝ ሆቴል ባደረሱት ጥቃት የአስር ሰዎች ሕይወት ማለፉ ተሰምቷል። የአልሸባብ ታጣቂዎች በማዕከላዊ ሶማሊያ ከተማ በሚገኝ አንድ ሆቴል ላይ ከበባ በማድረግም በሆቴሉ ላይ ጥቃት ማድረሳቸው የዓይን እማኞች ገልጸዋል። ከጥቃቱ ሰዓታት በኋላም የመንግስት ኃይሎች በቦታው ደርሰው ከታጣቂዎቹ ጋር ተኩስ መክፈታቸውም ተገልጿል። አልሸባብ ላደረሰው ጥቃትም ኃላፊነቱን ወስዶም ከአስር በላይ ሰዎች መግደሉንም አሳወቀ። ኡጋንዳ ወደ ደቡብ ሱዳን ልዩ ኃይል መላኳን አስታወቀች። የአገሪቱ ጦር ዋና አዛዥ ሞሆንዚ ካይን ሩጋባ ወደ ጁባ የተላኩት ልዩ ኃይሎች ፕሬዚዳንት ሳልቫኪር ማርዲያትን ይጠብቃሉ ብለዋል። የፕሬዝዳንት ኪርና የምክትላቸው ሪክ ማቻር ውጥረት ተባብሶ ዳግም የእርስ በርስ ጦርነት ሊከሰት ይችላል የሚለው ስጋትም አይሏል። የኡጋንዳው ፕሬዚዳንት ዩዌሪ ሙሴቬኒ ልጅ ካይኔ ሩጋባ በኤክስ ገጻቸው ላይ ባሰፈሩት ጽሑፍም መላውን የደቡብ ሱዳን ግዛት እንደ ራሳችን ቆጥረን እንጠ እንጠብቃለንም ብለዋል። ውድ የኢትዮጵያ ድምፅ ተከታታዮች የመጋቢት ሁለት ቀን 2017 ዓ ም ዜናዎቻችን ነኝን ይመስላሉ። ስለተከታተላችሁን ከልብ እናመሰግናለን። ሰላምን ተመኘን።